በስምሃብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ብሩካን እግዚአብሔር ልጆች ተወደዳችሁ እግዚአብሔር የወደዳችሁ ልጆች ተበላኩ ተጠሩ ዘንድ አብ እንዲህ ያለውን ፍቅር የሰጣችሁ የሰጠን ጌታችን ኢየሱስ ክርስቶስ የእግዚአብሔር ልጅ ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ መድኃኒት ቤዛ የሆነልን ዋጋ ይከፈልልን የከፈለላችሁ የአዳንን ህዝብ የሆናችሁ የመንፈስ ቅዱስ ማህተም የተቀበላችሁ ሀብተ ወልድ ስመ ክርስትናን ተቀበላችሁ የመንግስቱ ወራሾች የመሆን ተስፋ የተሰጣችሁ እትለኞች የሆነን የሆናችሁ ሁላችሁ እንደምንቆያችሁ፣ ሁሉን የሚችል አምላክ ጌታ ኢየሱስ ክርስቶስ ከሰማይ አባቱ ጋር ከሕያው መንፈሱ ጋር በአንድነቱ በሶስትነቱ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ወደ ቅድስት ሀገር ኢየሩሳሌም ላሰቀን ጉዞ አለን። ለገና በዓል ድንቅ ጉዞ ነው የምናደረገው። ቤተልሔምን፣ ቀራንዮን፣ ዮርዳኖስን፣ ደብረ ታቦርን ማናየው ቦታ የለም። ቃና ዘገሊላን የጌታችን ያደገበትን የቤታችን ቤት ሁሉ ዞረን አይተን ተባርከን እንመጣለን። እናንተን ቤተሰቦቻችሁን መላክመት ፈልጉ አሳውቁኝ። ቃራ ኢየሩሳሌም ጋብረን እንሄዳለን። አባት የምንረዳው ካህን እግዚአብሔር የላከልን አሉ ህመም ምክንያት እግራቸው የተቆረጠ እሳቸውን በዚህ ሶስት ቀናት ውስጥ ደግመን ማሳሰቢያ ያሳስበን እናበቃለን። እሳቸውን ማገዝ ምንፈልግ ሰዎች በደንብ አስበንበት ዘጠኝ 11 43 8ና ስልክ ላይ ያሳውቁኝ። እግዚአብሔር እናንተን ዘራችሁም ይባርክ። መጽሐፈ ኢዮብ ላይ መስማትንስ በጆሮ ሰምቼ ነበረ አሁን ግን ዓይኔ አየች ይላል። አርባ ሁለተኛው ምዕራፍ ላይ ቁጥር 8 ቁጥር 5 እስከ 6 የኢዮብ የመጨረሻ ንግግር፣ የመገረም ንግግር፣ የመደነቅ ንግግር። ኢዮብ እግዚአብሔርን የሚያመልክ ዖፅ በሚባል ሀገር ይኖር የነበረ ጥንታዊ ሰው ነው። በእግዚአብሔር ፊት በቀጥነት የነበረ ሰው ነው። እግዚአብሔርም ሰይጣን የሚያየው ሰው ነው። በህይወቱ ደግሞ ማንም ሰው ሊሸከመው የማይችለው ምናልባት በጌታችን ከኢየሱስ ክርስቶስ በኋላ ቀጥሎ በሰው ታሪክ ከባድ የሆነ የህይወት መከራን የተቀበለ በሰይጣን የተፈተነ እምነቱ ተፈትኖ ነጥሮ የወጣ እግዚአብሔርን የሚያምን ሰው በየትኛውም የሳት ጎዳና ቢያልፍ በእግዚአብሔር ረድኤት ከተጠበቀ አሸናፊ እንደሚሆን የተማርንበት የትግስት ሰው ነው። ዩ አንዳንድ የጸሎት መጽሐፍ አንዳንድ የጸሎት ቅጥቅሶችን ሳነብ፣ ስመለከት እንደ ኢዮብ ትግስት ስጤን ብለው ሰዎች ጸልዩ ይመለከታለሁ። እውነት ለመናገር እንደ ኢዮብ ትግስት ስጠኝ ብዬ አልጸልይም። ምክንያቱም እንደ ኢዮብ ትግስት ስጠኝ ማለት እንደ ኢዮብ ቁስል ስጠኝ ማለት ነው። እንደ ኢዮብ ልጆቼ ይሞቱ ማለት ነው። ንብረት ይውደብ፣ ህይወቴ ይውደብ እንደ ማለት ነው። ከዛ እንደገና ሚስቴም ጥላኝ ትሂድ። ከዛ እንደገና እንደ አዲስ ህይወቴ ይቀጥል ብሎ እንደ መጸለይ ነው። እውነት ለመናገር ትከሻ ይፈልጋል ይሄን ለማድረግ ብቻ። ኢዮብ በዚህ መንገድ በህይወቱ ውስጥ ተፈትኖ ወጣ። በትግስት የተመሰገነ ሰው ነው። መጽሐፍ ቅዱስ አዲስ ኪዳ መጽሐፍም የብርሃን ጻፊ ይህን በደንብ አድርጎ ጠቅሶታል። በትግስቱ የተመሰከረለት ሰው ነው ኢዮብ በማለት ዛሬ ስለ ኢዮብ ትግስት ልንማር ሳይሆን ኢዮብ በዚህ ከትግስቱ በትግስቱ ካሳለፋቸው የህይወት መከራዎቹ የተማረውን ትልቅ ድንቅ ትምህርት ነው አውጥተን የምናየው። ስለ እግዚአብሔር ሰምቼ ነበር አለ። ጥንት አብርሃም እግዚአብሔርን ሲከተል ሰምቻለሁ፣ ከሀገሩ ሲወጣ ሰምቻለሁ ይስሐቅ በእግዚአብሔር ተስፋ አድርጎ ሲዘራ መቶ እጥፍ ሲያጭድ፣ አይቻለሁ። ያዕቆብ በምድረ በዳ ተሰዶ ወደ ሶሪያ ተሰዶ በአንተ በእሱ በእግዚአብሔር ረዴት ተባርኮ ባለብዙ ወገን ሆኖ ሲመለስ ሰምቻለሁ። ሌሎችም ቅዱሳን አቦ ዮሴፍ በግብፅ ሀገር ሲባረኩ አይቻለሁ። ሰምቻለኋል። እነዚህ ነገሮች ሰምቻለኋል። እነዚህ ነገሮች መስማቱ እግዚአብሔር እንዲፈልግ አድርጎታል። እምነት ከመስማት ነው ይሁላችሁ እግዚአብሔር ልጆች መጽሐፍ ቅዱስ የጌታችን የኢየሱስ ክርስቶስ በሰው ላይ የሰራው ስራ የሚተረክበት መጽሐፍ ነው። እግዚአብሔር በሰው ላይ ሰውና እግዚአብሔር ማለት እግዚአብሔርና ሰው እግዚአብሔር በሰው ላይ ሲሰራ ሰዎች አንዳንዴ ሊሆን ይችላል ተብሎ የማይታሰብ ነገርን ያደርጋሉ። እነ አብርሃም ለምሳሌ የነበራቸው እምነት፣ ኢዮብ የነበራቸው ትግስት፣ እነ ሳምሶን የነበራቸው ኃይል ሰው ይኖረዋል ተብሎ የሚጠበቅ አልነበረም። እነ ዮሐንስ መጥምቅ የነበራቸው አስተዳደግ በእግዚአብሔር ጣት ብቻ የሆነ እና የነዚህን ቅዱሳን ሕይወት ስናጠና እግዚአብሔርን እያመን ነው እንመጣለን። እምነት ከመስማት ነው። ያ እግዚአብሔር የኔም አምላክ ነው፣ የአብርሃም አምላክ የኔም አምላክ ነው፣ የዮብ አምላክ የኔም አምላክ ነው ብለን እንድናይ ያደርገናል። አያችሁ ቀደም ብሎ ኢዮብ ሰምቶ ነበር ስለነዚህ አባቶች። ስለዚህ እግዚአብሔር ላይ የመተማመን ልምምድ እያሳደገ መጣ። በየዕለቱ ስለ እግዚአብሔርና እግዚአብሔር ስለሰራባቸው ቅዱሳን በሰማን ቁጥር በማናስተውል ሁኔታ የእምነት ኃይል ወደ ውስጣችን እየገባ ይመጣል። እግዚአብሔር አምላካችን ላይ ያለን መተማመን፣ አዳኛችን ኢየሱስ ክርስቶስ ላይ ያለን መደገፍ እየጨመረ ይመጣል። መስማት እምነትን እያሳደገ ይመጣል። ሰው ሳያምን እግዚአብሔር ላይ አይችልም። የመጀመሪያው ደረጃ መስማት ነው። ስለዚህ በተቻለ መጠን የእግዚአብሔርን ቃል በመስማት ነፍሳችንን መመገብ አለብን። ወንጌል በመስማት ቤተክርስቲያንም ሄዳችሁ ሰባኪ ሲያስተምር አዳምጡ። መጽሐፍ ቅዱስ ሲተረክ አዳምጡ። እንዲህ አይነት ትምህርቶች ሲሰጡ አዳምጡ። መስማት ለማየት ዋዜማ ነው። እግዚአብሔርን ማየት አትፈልጉ። ቤታችሁ ሲመላለስ፣ ኑሯችሁ ሲሰራ፣ እጁ ሲዘረጋ ማየት አትፈልጉ ድንቁና ክንዱን ማየት አትፈልጉ? ተአምራቱን ማየት አትፈልጉ? የማይደረስበት ፍቅሩን ማየት አትፈልጉ? ያንን ለማየት ግን ቀድሞ መስማት ያስፈልጋል። መስማትን ሰምቼ ነበር ያሉ ራስን ከመስማት እግዚአብሔርን መስማት የበለጠ ለመንፈሳዊ እድገት አስፈላጊ ብዙ ጊዜያችን ራሳችንን እንሰማለን። እጅግ የሚያሳዝናችሁ ይን የእግዚአብሔርን ቃል እየሰማ የምንሰማው ራሳችንን ነው። የሳይኮሎጂ ትምህርት ምን ይላል? ሰው የሚሰማውን ብቻ ሳይሆን የሚሰማውን ነው የሚሰማው ይላል። ስለ እግዚአብሔር ስንናገር አሁን ስለ ዮብ ስንሰማ ስለ ዮብ የሚሰማንን የምንሰማ ሰዎች አለ። ምንሰማው እንደወረደ ማንሰማ ሰዎች አለ። ግን ብዙ ጊዜ እኛ የሚሰማንን እኛ የምናስተውለውን እኛ ያለንን ብቻ የምንሰማ ከሆነ እንዴት ልንሻሻል እንችላለን? እኛ ውስጥ ከሌለ የተሻለ ከፍ ያለ ትምህርት ከፍ ያለ መንፈሳዊ እውቀት ያስፈልገናል። ያን መንፈሳዊ እውቀትና ያን መንፈሳዊ ትምህርት ውስጣችን ስንከት እያደግን እንመጣለን። በእምነት እያችሁ ስለ እግዚአብሔር የሰማናቸው ብዙ ነገሮች አሉ። እኔም እናንተ በየቀኑ እየገረመን ሰምተነዋል። ግን እመኑኝ አንድ ቀን ደግሞ እናየዋለን በራሳችን ሕይወት። እዮብን ከእሳት ሲያወጣ ሰምተናል። ከእሳት ስንወጣ እናያለን። አብርሃምን በምድረ በዳ ሲያሰፋው ሲባርከው አይተናል ሰምተናል፣ አይደል? በምድረ በዳችን ሲያባርከን ሲያሰፋ እንናያለን። ያዕቆብን በስደት አገር እልፍ መንጋ ሲያደረገው በትር ብቻ ይዞ ወጥቶ ሰምተናል። እንዲሁ ደግሞ ሆነን እናያለን። ደግሞ ብዙዎቻችንም አይተናል። ባዶ እጃችንን ወተን የባለ ብዙ ሰራዊት ያደርገን እግዚአብሔር ስራውን አይተናል በኑሯችን የሰማኑ ያየናለ። ደግሞ ምናይማለን በተስፋ ከፊቱ ግን እንዳጠፉ፣ ከተስፋ ፊት እንዳጠፉ። በእምነት በርቱ፣ እግዚአብሔርን በመጠበቅ በርቱ እንጂ ማየታችን አይቀርም። የተገፋን ሰዎች፣ ያለቀስን ሰዎች ተፈርዶልን ማየታችን አይቀርም። ለምን ለተገፉ ሰዎች፣ ለግፏ ሰዎች እግዚአብሔር ሲፈርድ መጽሐፍ ቅዱስ ላይ ሰምተናል። በጆሮዬ ሰምቼ ነበር። አሁን ግን አይናየች ቀኑ መጣ። እዮብ እግዚአብሔርን የሚያይበት እግዚአብሔር የሚታይበት ቀን አለ። ብዙ ስለ እግዚአብሔር መስማት ብዙ ቀናት ስለ እግዚአብሔር መስማት ነው። አንድ ቀን ግን እግዚአብሔር ማየት እንጀምራለን። ስራውን ማየት እንጀምራለን። በኑሯችን የአባቶች አምላክ እንደዚህ ቅርብና ማለት እንጀምራለን። ልዩ አምላካችንን ውበቱን ማየት እንጀምራለን። የፍቅሩን ብዛት የትድግናውን ኃይል ማየት እንጀምራለን። እግዚአብሔር ልጆች ለማየት ግን መስማት፣ መስማት እምነት ይጨምራል እምነታችንን እንጨምር ያደርገዋል። እግዚአብሔር ልጆች መስማትንስ ሰምቼ ነበረ፣ አሁን ግን አይኔ አየች። ስለዚህም ራሴን እንቃለሁ፣ በአፈር በአመድ ላይ ተቀምጬ እጸጸት። ተናግር ያለው አንዳንዴ ደግሞ ይወላችሁ እናውቃለን ብለን አወቅን ብለን እግዚአብሔርና አሰራሩ ላይ የተናገርናቸው ብዙ ነገሮች አሉ። እና አሁን እንዳየነው ነው ሲረዳንና ሲጎበኘን ስንመለከት ምንድን ነው ምንለው? እናፍራለን። ያቺ ልጅ ስራ ተመርቃ የሰንበት ተማሪ ናት፣ ስራ ትፈልጋለች። አራት ሺህ ብር ደመወዝ ማስታወቂያ ወጣ። ተወዳድ ተሰላ ሄዳ ጸላ ሄዳ እኔ ነው የምችል አልፎ በላ ምክንያቱም እግዚአብሔር ስለምታምን ሄደች። ግን ያው ወደቀች ተባለ ተናደደች መጣችና ታዝብ ያለው እግዚአብሔር ጸልዬ ነበር አምኜ ነበር አለች። ሌላም ቀን ደግሞ እንደዚሁ ስድስት ሺህ ብር ስራ ወጣ ተወዳደረች፣ አሁንም ወደቀች እና መጣች ታዝብ ያለው እግዚአብሔር አንተ ለሚያማቶንም አለች። ሶስተኛ ላይ ደግሞ እንደዚሁ ሌላ ማስታወቂያ ወጣ፣ ወደቀች። ታዝብ ያለው አንተ ሁልጊዜ የሚያምህን ነው የምትጎዳው እያለች አስተያየት ትሰጣለች እግዚአብሔር ቆይታ ቆይታ ከአምስት ወር በኋላ ኤንጂ ማስታወቂያ ወጥታየች ስታይ ሀያ ሺህ ብር ደሞዝ ነው። ደሞዝ እና አሁን አይደለም ትንሽ ቆየት ብሏል ታሪኩ። ስትወዳደር አንደኛ ሆነ አለፈች። መጣች ቤተ ክርስቲያን፣ ጌታ ሆይ ታዘብከኝ አይደል አለችው ይባላል። እግዚአብሔር እኛ እንደሚሰማን እንናገረው፣ እንናገረውና ድንገት እሱ ታምራቱን ስራውን ሲገልጥ ግን እናፍራለን። እዮብ የተናገረው ይሄንን አሁን አፌን ዘጋለው ያለ እጸጸትታለሁ ጎንበስ እላለሁ። ራሴን እንቃለሁ። ለራስህ ታውቃለህ ያልኩት ራሴን እንቀዋለሁ። ማስተዋሌን ያመንኩበትን፣ ያን ቀን እንቀዋለሁ። ግምቴን ያመንኩበትን፣ ፍርሃቴን ያመንኩበትን እግዚአብሔር እኮ እንደዚህ ነው ማለት ነው አይደል ሲለኝ ልቤ አዎ ያልኩበትን ቀን እንቀዋለሁ። አያችሁ። እነዚህ ቃላት ናቸው እግዚአብሔርን እንድንጠላ ጣላ የሚያደረጉን፣ የሚያጣሉን፣ ስሜታችን፣ ውስጣችን፣ ግምታችን፣ ማስተዋላችን። ጠቢቡ ሰለሞን በገዛ ማስተዋልህ አትደገፍ ይላል። እግዚአብሔርን ባየነው ቁጥር መጀመሪያ የምንሆነው ወደ ራሳችን የምንገባው፣ በራሳችን ፊት በራሳችን ላይ እናፍራለን። ወይ ምን አይነት ቃል ተናገርኩ፣ ምንዲን ያሰብኩት እንላለን ሰው በስሜቱ ከእግዚአብሔር ጋር የሚጋጭባቸው ብዙ ጊዜያቶች ስላሉ፣ በነገራችን ላይ እንዲያ ነገር ኖርማል ነው፣ አዲስ ነገር አይደለም። እንዲህ ቢደርስባችሁም ተስፋ ሳትቆርጡ መስተካከል ብቻ ነው። እንደየ እጸጸታለሁ፣ በፊትህ ጸጸት፣ ዝም እላለሁ፣ ጎንበስ እላለሁ፣ ራሴን እንቃለሁ፣ አፌንም እጄንም በአፌ ላይ እጨናለሁ ማለት ነው። የሚገባው ከዚህ በኋላ ልናገር። ዘካርያስ ያረጀ እንዴት ይወልዳል? ምን ማለት ነው? መልአኩ ቅዱስ ገብርኤል ልክ ነው ወይ ብሎት ነበር አይደል? ዲዳ እኮ ነው ያለ መላኩ። ዝም በል እግዚአብሔር ላይ ክፉት ትናገር ማለት ነው። ያረጀ ከወለደ በኋላ ዘካርያስ ጸሎትን አዳምጡ። የእስራኤል አምላክ እግዚአብሔር ይባረክ ነው ያለው። ይባረክ ጎብኝቶ ለእስራኤል ቤዛን አድርጓልና። አይሆንም ያለው አይችልም ያለው እግዚአብሔር ሰርቶ አሳየው ዝማ ዘካርያስ በዋሻው በድንኳን ውስጥ የተጸጸተውን ጸጸት እሱ ያውቃል። የገባውን ሳ በእግዚአብሔር ላይ የተናገርኳቸው ያሰብኳቸው የገመትኳቸው ግምቶች ልክ አይደሉም ብለን ራሳችን የምንወቅስበት ቀን ይመጣል። አሁን ልክንን ብላችሁ የምታስቡት ሀሳቡ ተጠራርጎ ወደ ጋርቤጅ የሚወድቅበት ቀን ይመጣል። እግዚአብሔር ሲረዳ፣ ይህን እወቁ። አንድ መዝሙር ሰርቻለሁ፣ አዲስ መዝሙር ነውና እግዚአብሔር እኛን ሲረዳ እግዚአብሔር እኛን ሲረዳ፣ ይሆናል ተራራው ሜዳ፣ ይሆናል ተራራው ሜዳ፣ ይሆናል ተራራው ሜዳ፣ ይሆናል ተራራው ሜዳ። እግዚአብሔር ሲረዳ ተራራው ሜዳ እየሆነ ነው የምታዩት። ዝም ነው የምንለው፣ በቃ የሰማነውን ማየት ስንጀምር እግዚአብሔር የነ አብርሃም አምላክ ብቻ ነው እንዴ? ብለን እኮ እናውቃለን። የነ ጳውሎስ ብቻ አምላክ ነው እንዴ? እነ ተክልያ አምላክ ብቻ የእኔ አምላክ አይደለም፣ የት ነው ያለው ብለን እናቃለን። እኛም መዳ ሲጀምር፣ ተራራዊ ዳ ሲሞት ሲጀምር፣ አፍረን ራሳችንን በራሳችን ውስጥ እንደብቃለን። ይሄ ነው እውነት እዮ የተናገረው። ይሄ ነው ለአንብብላችሁና አጠቃላይ የተናገረው ንግግር የማላቀውን ድንቅ ነገር ተናገር ያለው ዮብ 42፥3 እባክህ ስማኝ እኔም ልናገር እጠይቅሃለሁ አንተም ተናገሬ መስማትንስ በጆሮ በመስማት ሰምቼ ነበር አሁን ግን አይኔ አየች ስለዚህ ራሴ እንቃለሁ በአፈርና በአመድ ላይ ተቀምጬ እጸጸታለሁ የሰማውን በልባችን ጻፍ መንፈስ ቅዱስ ይባርካችሁ ድንቅ ነገር ተምረናል